በዚህ ዓመት እንደ ፓርቲ እንደ ዞን ሰፋፊ ግቦችን ይዘን ገብተናል። ብቻም ብቻ ሳይሆን የላቀ ውጤት ለማምጣት አዳዲስ ኢኒሽቲቮችን አውርደናል፣ በአደረጃጀቶቻችን ተግባራዊ አድርገናል። በእናንተ መሪነት እነዚህን ውጤቶች ይበል አጠናክሮ ለመሄድ ተደጋጋሚ መድረኮች የግንዛቤ ማስጨበጫ ስልጠናዎች መሳሰሉት በቀጣይ የሚጠናከር ይሆናል። ተቋም ግንባታ ስራችን አንጻር በየደረጃው ያለው የፓርቲ ተቋም ተግባራትን በፓርቲ መሪነት እንዲፈጽም አደረጃጀቱ ጠንካራ እንዲሆን ተቋማ ያሰራሩ ይበልጥ የሚጠናከር አቅደን የሄድንበት ሂደት ተሞክሮ ሊወሰድበት የሚችል ነው። በተለይ ያወረድነውን የፓርቲ ተቋም ግንባታ ብለን ኢኒሽቲቭዎች ዛሬ ቅድም እንዳያቸዋቸው ውጤት ያመጣረባቸው ናቸው። አንዱ የህብረት ጽህፈት ቤትን ከምስራቅ ስልጤ ተሞክሮ በሁሉም ወረዳዎቻችን እና ከተሞቻችን የማስፋትና ወደ ውጤት የመቀየር ስራ ትልቁ ለተቋም ግንባታ ማሳለጫ የሆነው ሆኖ አሳልፈናል። ማለት ሁለተኛው አደረጃጀቶቻችን እቅድ ኖሯቸው ስራዎች በበላይነት እንዲመሩ ያደረግንበት የተከታተላችሁበት ክትትል ብቻ ሳይሆን ግብረ መልስ የሰጣችሁ የሄዳችሁበት ፍቀት ትምህርት ሊወሰድበት የሚችል ነው። የመልካም አስተዳደር ጉዳዮች አቅደን ከሄድንበት ነው። ቁልፉ ጉዳይ ቀበሌ ላይ ተሰን ባለ ሁኔታ እናንተ በመራችሁበት ያደረግነው የሪፎርም ሂደት የፖለቲካ ጤና ማለትና የመልካም አስተዳደር ሽዎች በተረጋጋ ሁኔታ እንዲፈቱ አድርገዋል። በዚህ ደግሞ እንደምታውቁት ቀበሌ ላይ ሲድል የሚነሱ የነበሩ ብልሹ አሰራር ከኪራይ ጋር የተያያዘ ሚቲኪ የነበራቸው አመራሮች በሪፎርም ሂደቱ እንዲሆኑ አድርገናል። ለቀጣይ ሀያ አስራ ስምንት ከምንሰራቸው ስራዎች በዚህ አመት አተረፍናቸው ብለን በተሞክሮ ልንይዛቸው የሚገቡ ጉዳዮች ናቸው ማለት ነው። ከዛ ውጪ የፖለቲካ ጤና ጤናማነቱን እያረጋገጥን ብልሽቶች ሲቀድሙ ሲገጥሙ እያስተካከል በሄደባቸው ይቀኖች ተቋማት እግር እንዲኖራቸው አድርጓል። መዋቅሮች መወሰን እንዲችሉ አድርጓል። ከተሞች በራሳቸው ራሳቸው እንዲያስተዳድሩና በተገቢው አመራሮቻቸውን እንዲቃኙ፣ በሂደቱ ደግሞ ጠንካራ መሪ መሆን የሚችሉ ተኪዎች እንዲፈሩ አድርጓል። አባሎቻችን ተስፋ እንዲያደርጉን አድርጓል። የማታደም አባላት እንዲመለመሉ ወገኑ ይፈዋል። ይሄ ይበት ተጠናቶ መሄድ ይፈልጋል። የህዝቦች ዘላቂነት ያለው ተሳታፊነት እና ተጠቃሚነት እንዲረጋገጥ ይሄ ግነባቸው በተለይ የንቅናቄ አጀንዳዎቻችን ውጤታማ እንዲሆኑ አድርገናል። ከፓርቲ ጎን ከተቋም ግንባታና ሌሎች ካልኳችሁ ስራዎቻችን ጎን ነበር ህዝቦችን ተጠቃሚ ሊያደርግ የሚችልና ዘላቂነት ያለው ነው እንዲሄ ውጤታማ የንቅናቄ አጀንዳዎቻችን ውጤታማ ሊሆኑ በፓርቲ የመራንበት አቅባብ ትምህርት ሊወሰድበት ሰንሰለታማ ተራራውን ሙሉ ወደ ሌላ ነገር መጠቀም አልተቻለም። አሁን ይሄን ወደ ሀብት መቀየር አለብን የሚል እሳቤን የያዘ ነውና፣ ያው እየቀጠለ የሚሄድ ወረዳው ደግሞ የማር ያስተዋወቀ ወረዳውንም ራሱን እዚህ ሼድ እየገነባ የወረዳውን ማር እየሸጥ የምንሄድበት ሂደት ነው የሚኖረውና ከዚህ አንጻር ያው በጣም ብዙ ወጣቶች ነው ያቀፈ ነው። ቀጣይ ደግሞ እያሸጋገርን እያሸጋገርን ከሁሉም ቀበሌ የተውጣጣ ማህበር እዚህ አንድ ትልቅ ክላስተር እንፈጥራለን ብለን ያቅድ ነውና ይሄ ጅምር ስራው ነው ለማለት ነው። አራት ማህበራት አሉ ዚህ ከነሱም እጅ ለእጅ ተያይዘን ነው የምንሰራው ከመካከለን ያለውን ነገር በጋራ ሆነን ምን ምን ሥራ ምን ያዋጣል፣ ማኅበረሰቡን እንዴት እንደግፍ በሚለው ራዕይ ውጠትን ነው የምንንቀሳቀሰው። እናንትን እኛን ለመደገፍ ስለመጣችሁ አመሰግናለሁ።